ሰዎች የራሳቸው ባልሆነ ቀን ላይ ሲማረሩ ሳይ ግራ ይገባኛል። ሰው እንዴት በራሱ ባልሆነ ቀን ላይ ይማረራል? በራሱ ባልሆነ ቀን ላይ ሰው እንዴት ያለቅሳል? ሲጀመር እንታለቅስ ማይል ቀኑ የተፈጠረው መጽሐፍ ሲናገር ስለተፈጠሩ ቀኖች ይችናት እግዚአብሔር የሰራት ቀን በእሷ ሐሴት። ቀኑ ያንተ አይደለም። ከቀኑ ባለቤት አለው ቀኑ ለአንተ የተፈቀደለን መኖር ብቻ ነው አልቀሰም አይቻልም። ማማትም አይቻልም። ማውራትም አይቻልም። ግራ ከገባ ለቀሙ እንድትኖሩ ምክንያቱም ምክንያቱ እንድከተሉ የመጠየቅ መብትና መብት ብቻ ነው አልተባለ። ትናንትና ቁጭ ብለው የሆኑ ሰዎች መጣው ካጥራው ሲያወሩ የነበረውን ሀሳብ ነው፣ ፓስተር ቅድም እያነሳ ሲናገር የነበረው በቀደሙ አባቶች መካከል የነበረችው ቤተክርስቲያን እና አሁን በእኛ ዘመን ላይ ያለችው የቤተክርስቲያን አቋም ስንመለከት ትንሽ የተንሸራተተ ነገር ይመስላለና በዚህ አንፃር ላይ አንተ ምን አይነት እይታ አመለካከት አለ ብሎ ሲናገሉ፣ አንድ ነገር ያስቀመጥኩላቸው ነገር እኔ ራሴው ነካኝና ወደ ቤት መለሰኝ። የቀደሙ አባቶቻችን ከነበሩባቸው ካገለገሉበት ዘመን ቤተክርስቲያን ህልውናዋ አውቶሪቲ፣ ቅድስናዋ፣ ማንነቷ ተጠብቆ አልፏል። አገልግሎታቸው አሁን ላለው ትውልድ እጅግ አመች ባይኖርም ባይሆንም አሁን ያለው ትውልድ ለእነሱ የአገልግሎት ዘመን የሆነ ሰሚት እንኳን ይሳደባል ይደሰታሉ፣ እንኳን ተብሎ ቢነገሩ እነሱ ባሉት ዘመን ላይ ቤተ ክርስቲያን ቢረባና ተዋ የተጠበቀ አሁን ያለው ትውልድ ደግሞ ከቀደመው ትውልድ ይልቅ እጅግ የተንሸራተተበት የቤተ ክርስቲያን ውበትና ውበት እና መልክ የጠፋበት ቅድስና ማለት ምን ማለት ነው የሚለው ራሱ ግራ ተጋብተው ሰው ሁሉ አምላካዊ የሆነውን ማንነት የተዳፈረበትና የደፈረበት ዘመን ስለሆነ

እንጂ የሚገስ ሰው ተብሎ በዚህኛው ትውልድ የሚጠላ አንድ ሰው ልጁ ላይ ሰሞኑ ሊሆና ተለኳል። ያኔ እንዲህ አይነት ዘመን ይመጣል ይሆናል፣ ተው ፍሩ፣ እግዚአብሔርን ስሙ ሲላቸው እንዲ ያሉ ሁሉ እነዚህ ሰዎች ጠግስ ይዙ ቤተ ክርስቲያን በአመፀኞች ልጓም በሌለው ፈረስ የመጋለምን ያህል እየጋለ ባለው ትውልድ መካከል አመሶች መስሎ ዛሬ ዛሬ አንዳንድ ያስተዋሉ ሰዎች ያንን ዶክመንት አምጥተው ዛሬ ዩቱብ ላይ ለቀውታል። እግዚአብሔርን ራስን ከመስማት እግዚአብሔርን መስማት፣ ሁኔታን ከመስማት እግዚአብሔርን መስማት። በነገራችን ላይ ለማረፍም፣ ለማትረፍም፣ ለመትረፍም እግዚአብሔርን መስማት። ማረፍ ትፈልጋላችሁ? ትንቢት የለኝ እግዚአብሔርን ለመስማት አንደኛ፣ ማለፍ፣ ማትረፍ፣ መትረፍ፣ ማረፍ። አሜን። እግዚአብሔር በዚህ መንፈስ ይባርካችሁ። አሜን። ዛሬ ምሽት ጥሩ ቤት እንድትሰሩ፣ አሪፍ ፎቅ ቤት እንዲኖራችሁ፣ ጥሩ መኪና እንድትገዱ እነንትና

ሽባ ከመተርትል መሲሉን ማየት በላ ወር ከማምራት መሲሉን ማየት የሞተ ከማስነሳት መሲሉን ማየት አንው። በአገራችን ላይ አንዳንድ ኮንፈረንስ ላይ የሚጠቅሙ ጭልልቅ የሆኑ ማስታወቂያዎችን አያልነውም። ሽባ ይተነተራል፣ ዕውር ይበራል፣ የሞተ ይነሳል። ታላቁ ጌታ ተረስቶ ትልልቅ ሰዎች ትልቁን ጌታ የሸፈኑበት የእኛ ትልቅነት ራሱ የተረጋግጠው ትልቁ ጌታ ትልቅ ስላደረገ ደባል ገብት ባለቤት መሆን